ሰላም የኮረሪማ ግራፊክስ ቤተሰቦች፣ በዚህ ክፍል ስለ ሌየር ጥቅምና አጠቃቀሙን እንመለከታለን። ሌየር በአግባቡ መጠቀም ከቻላችሁ የፈለጋችሁትን አይነት ዲዛይን መስራት ትችላላችሁ። በመጀመሪያ የምታዩት ነገሮች በሙሉ ከኔ ጋር ተመሳሳይ እንዲሆንላችሁ እዚህ ጋር አራት ማዕዘኑን ትነኩትና ሪሴት ኢሴንሻል የሚለውን በመንካት ከኔ ጋር ተመሳሳይ እይታ ይኖራቸዋል። አሁን በቀኝ በኩል ሌየር የሚል ፓኔል እናገኛለን። ሌየር የሚል ፓኔል ከሌለ ደግሞ እዚህ ጋር ከላይ ዊንዶስ የሚለውን ትነኩትና ከሚመጡት ምርጫዎች ውስጥ ሌየር የሚለውን ፈልጋችሁ በመንካት በቀኝ በኩል እንደኔ ሌየር ፓኔል ማግኘት ትችላላችሁ። ሌየር ፓኔል ዋነኛ ጥቅሙ አንዱን ቅርጽ በአንዱ ላይ ለመደራረብ ነው። ለምሳሌ አንድ አራት ማዕዘን እንፈጥርና ቀለሙን ቀይ እናደርገዋለን። ይህ አራት ማዕዘን ተቀምጦ ያለው እንደምታዩት ሌየር አንድ ላይ ነው። እዚህ ጋር የአይን ምልክቱን ነክቼ የሌየሩን እይታ ባጠፋው አራት ማዕዘናችንም ይጠፋል ማለት ነው። ከአይኑ ምልክት ጎን ያለውን ሳጥን በመንካት ሌየር ውስጥ ያሉትን ቅርጾች በሙሉ እንዳይንቀሳቀሱን ቆልፋቸዋለን። ለጊዜው ሌየር አንድ ውስጥ ያለው አራት ማዕዘኑ ብቻ ስለሆነ የተቆለፈውም አራት ማዕዘኑ ነው። እንደምታዩት አራት ማዕዘናችንም በሙፍቱን ለማንቀሳቀስ ስንሞክር አይሰራም። ቁልፉን ሳጠፋው ግን እንደፈለግኩት ማንቀሳቀስ እችላለሁ። ስለዚህ አሁን ሌየሩን እቆልፈውና ከታች ወርጄ የመደመር ምልክቷን በመንካት አዲስ ሌየር እፈጥራለሁ። አዲስ የፈጠርነው ነው ሌየር ከሌየር አንድ በላይ ተቀምጧል። አሁን አንድ ክብ ፈጥርና ቀለሙን ወደ ሰማያዊ ለውጠዋለሁ። እንደምታዩት አዲስ የፈጠርነው ክብ ከአራት ማዕዘኑ በላይ ሆኗል። ክቡ ከላይ ሊሆን የቻለበት ዋነኛ ምክንያት ደግሞ ክቡ ያለው አዲሱ ሌየር ሁለት ውስጥ ስለሆነና ሌየር ሁለት ደግሞ ከሌየር አንድ በላይ ስለተቀመጠ ነው። አሁን በደንብ ግልጽ እንዲሆንላችሁ ክቡን የያዘው ሌየር ሁለትን በሌፍት ክሊክ ይዘን ሳንለቅ ወደ ታች ጎትተን ከሌየር አንድ በታች ስናደርገው እንደምታዩት ክቡ ከአራት ማዕዘኑ ጀርባ ሆኗል። ይህ የሚያስረዳን ሁል ጊዜ ከላይ ያለው ሌየር ከፊት እንደሚሆን ነው። እስቲ አሁንም አንድ ሌየር እንፍጠርና ሌላ አራት ማዕዘን እንፍጠር። ከዛ ቀለሙን ወደ አረንጓዴን ለውጠው እዚህ ጋር በምታዩት ረድፍ መሰረት ሼፖቹ ተደርድረው ይገኛሉ። የማንፈልገው ሌየር ለማጥፋት እንዴት እንደምንችል እንመልከት። ለምሳሌ ሌየር 3 አረንጓዴውን ቅርጽ ይዞ ስለሚገኝ እሱን ካልፈለግነው ሌየር 3ን በሌፍት ክሊክ ይዘን ሳንለቅ በመጎተት ከታች እዚህ ጋር መጣን የገንዳ ምልክቱ ላይ ስንደርስ ሌፍት ክሊኩን በመልቀቅ በዚህ መልክ ሌየር 3 ማጥፋት ችለናል። የሌየራችንንም ስም መለወት ከፈለግን ደግሞ ሌየሩ ላይ ያለውን ጽሑፍ ጋር ሄዳችሁ ደብል ክሊክ ስታደርጉ መጻፊያ ይመጣላችኋል እዛ ላይ ለሌየራችሁ የሚሆን ስም ትሰጣላችሁ። እኔ ለምሳሌ ቀዩን ቅርጽ ለያዘው ሌየር ሬድ ብዬ ስም ሰጥችዋለሁ። ሰማያዊን ቅርጽ ለያዘው ሌየር ደግሞ ብሉ ብዬ ስም ሰጥችዋለሁ። አንድ ተጨማሪ ሌየር እንፍጠርና እሱ ሌየር ላይ ፖሊጎን እንፍጠር። አሁን ሌየር ፓኔል ላይ ሆነን ሼፖችን ሰሌክት እንዴት እንደምታደርጉ ላሳያችሁ። በመጀመሪያ ሰሌክት ቱልን ከነካን በኋላ ሰሌክት ማድረግ የምንፈልገው ሌየር ጋር ሄደን የሌየሩን ቀኝ በኩል ላይ የሚገኘውን ነጥብ ስንነካ አጠገቡ ላይ ያለው ትንሽዬ ነጥብ ይበራል። ነጥቡ በራ ማለት ያ ሼፕ ሰሌክት ሆኗል ማለት ነው። ሁለትና ከዛ በላይ ሌየር ሰሌክት ለማድረግ ከፈለግን ደግሞ ኪቦርዳችን ላይ ኮንትሮሉን ይዘን ሳንለቅ የምንፈልገውን ሌየሮች እየመረጥን ነጥቡን መንካት ነው። ለምሳሌ አሁን ኪቦርድ ላይ ኮንትሮል እንደተጫንኩ ብሎ የሚለውን ሌየር ነጥቡን ነክቼ ሳበራው አሁን ሁለት ሰማያዊ ሌየሮችን ሰሌክት አድርጌአለሁ ማለት ነው። እዚህ ጋር መጥቼ ላንቀሳቀስ ስሞክር እንደምታዩት ሁለቱ ሰማያዎች በአንድ ላይ እየተንቀሳቀሱ ነው። አሁን ደግሞ መጀመሪያ ሬድ ሌየሩን ነክቼ ከዛ ደግሞ ኪቦርድ ላይ ኮንትሮል ይዤ ብሉን ስነካ ሬድና ብሉን ቅርጾቹን በአንድ ላይ ማንቀሳቀስ ችያለሁ። ኮንትሮሉን ሳለቅ ሌየር ሶስትንም ካበራሁት ሶስቱንም በአንድ ላይ ማንቀሳቀስ ያስችለኛል። በአንድ ሌየር ውስጥ ብዙ ቅርጾችን ማስቀመጥ እንዴት እንደምንችል ደግሞ እንመልከት። ይህን ለማድረግ ለምሳሌ ብሎ የሚለውን ሌየር ነካውና ብዙ ሰማያዊ ፖሊጎኖችን እሰራለሁ። ከዛ ደግሞ ሬድ የሚለውን ሌየር ነካና ብዙ ቀይ አራት ማዕዘኖችን እንሰራለን። እንደምታዩት ሬድ የሚለው ሌየር ውስጥ ቀዮቹ አራት ማዕዘኖች በሙሉ አንድ ላይ ይገኛሉ። አሁን ሬድ የሚለውን ሌየር ሰሌክት አድርገን ሁሉንም ቀዮች በአንድ ላይ ማንቀሳቀስ እንችላለን ማለት ነው። በተመሳሳይ መልኩ ብሎ የሚለውን ነክተን ደግሞ ሰማያዎቹን በሙሉ ማንቀሳቀስ እንችላለን። ብሎ የሚለው ሌየር ላይ ያለችውን ቀስት ነክተን ደግሞ በዚህ መልክ የምንፈልገውን ሰማያዊ ብቻ መርጠን መንካት እንችላለን። አሁን ሁሉንም በሰልክ ትነክተን እናጠፋችኋለን። ሌሮቹን ገንዳ ውስጥ ከተን አንድ ብቻ ሌር እናስቀርና የሌሩንም ስም ቤዝ ፌስ ብለን እንለውጠዋለን። አሁን ስለ ሌር ጥቅም በደንብ ግልጽ እንዲሆንላችሁ በጣም ሲምፕልና ማንም ሰው ሊሰሩ የሚችለው አይነት የሰው መልክ እንሰራለን። አሁን ፔንቱን እነካና በባለፈው ክፍል ባየነው መልኩ ፔንቱላችንን እየተጠቀምን ለሰው ፊት መሰረት የሚሆኑ ቅርጾችን እንሰራለን ከዛም ቀለሙን ከሰማያዊ ወደ ሰው ቀለም እንለውጠዋለን። ፕሮፐርቲ ፓኔል ጋር ሄደን ስትሮኩን ወደ ሶስት እንለውጠዋለን። ከዛ ወደ ሌየር ፓኔል ተመልሰን ሌየራችንን እንቆልፈው እና አዲስ ሌየር ከፍተን የሌየሩን ስም አይስ እንለዋለን። በዚህኛውም ሌየር ላይ ደግሞ አይን እንሰራለን። አይኑ ከፊት መሆን ስላለበት ቤስ ፌስ ከሚለው ሌየር በላይ መሆኑን እርግጠኛ ሁኑ። አሁን በፔንቱ ላይ ቅርጽ እንሰራለን። ፊል የሚለውን ቀለሙን ከጥቁር ወደ ነጭ እንለውጠዋለን። የስትሮኩንም ሳይዝ እንቀንሷለን። ከዛም አይኑን ኮፒ ለማድረግ ኪቦርዳችን ላይ አልትን ይዘን ሳንለቅ በሌፍት ክሊክ አይኑን ይዘን በመጎተት አይናችንን ኮፒ እናደርጋለን። አሁን ሌየር ፓኔል ጋር ተመልሰን የአይኑን ሌየር እንቆልፈውና ከአይኑ ሌየር በላይ ሌላ ሌየር እንከፍታለን። የሌየሩንም ስም አይቦል እንለዋለን። በዚህ ሌየር ውስጥ ደግሞ የአይን ብሌን እንሰራለን። የአይኑን ብሌን ለመስራት ኢሊፕስቱል እንጠቀማለን። ፕሮፐርቲ ፓኔል ጋር እንሄድና ፊሉን ወደ ጥቁር እንለውጠዋለን። ከዘም ቅድም ባደረግነው መልኩ ኪቦርዳችን ላይ አልትን ይዘን ሳንለቅ ብሌኑን ወደ ጎን ጎትተን ኮፒ አድርገን ትክክለኛው ቦታ ላይ እናስቀምጠዋለን። ከዛ ሌየሩን ቆልፈውና ሌላ ሌየር ደግሞ እንከፍታለን። የሌየሩንም ስም አይ ሪፍሌክሽን እንለዋለን። ከዛ ነጭ ክብ ሰርተን የአይናችን ብሌን ነጸብራቅ እናደርገዋለን። የሰራነውን የአይነ ጸብራቅ ኮፒ ካደረግነው በኋላ ሌየሩን ቆልፈን አዲስ ሌየሩን ፈጥርና የሌየሩን ስም ኖዝ እንለዋለን። ከዛ ፔንቶላችንን ነካና ቀስ እያለን የአፍንጫ ቅርጽ እንሰራለን። ስንጨርስ ኢንተር እነካና አይድሮፐርቱላችንን ነክተን የቆዳውን ከለር ስንነካ አፍንጫው ከነጭ ወደ ቆዳ ቀለም ይለወጣል። ከዛም የአፍንጫውን ቀለም ትንሽ ከዋናው ቆዳ ቀለም ጠቆር እናደርገዋለን። እንዲሁም ስትሮኩን ትንሽ እንቀንሰዋለን። አሁን የአፍንጫውን ሌድ ቆልፈን አዲስ ሌድ ከፈጠርም በኋላ አዲሱ ሌየር ላይ ቅንድም እንሰራለን ሰራለን። የሰራነውን ቅንድም ኮፒ ካደረግነው በኋላ ኮፒ ያደረግነውን ቅንድም ለመገልበጥ ራይት ክሊክ እናካና ከሚመጣው ምርጫዎች ውስጥ ትራንስፎርም የሚለውን መርጥና ሪፍሌክት የሚለውን እነካለን። ከዛው ኬስ እንነካ። እንደምታዩት ቅንድቡ ተገልብጧል። የቅንድቡ ሌየርን ቆልፈውና አዲስ ሌየርን ከፍትና የሌየሩንም ስም ማወዝ እንለዋለን። ከዛም በፔንቱ ለአፍ እንሰራለን። በአፉ ውስጥ ጥርስ ለመስራት ደግሞ አፉን እንደነካችሁት እዚህ ጋር መታችሁ ነጥቡን ትነኩትና ከሚመጡት ምርጫዎች ውስጥ ድሮ ኢንሳይድ የሚለውን እንመርጣለን። ድሮ ኢንሳይድ ማድረጋችሁ ዋነኛው ጥቅሙ የምንስለው ነገር በሙሉ ከአፉ ውጭ አልፎ እንዳይወጣ ስለሚያደርግልን ነው። ስለዚያውን ፔንቱል ነክተን አፉ ውስጥ ጥርስ እንሰራለን። የጥርሱንም ቀለም ወደ ነጭ እንለውጠዋለን። ምላስም እንሰራለታለን። ስንጨርስ ሌሩን ቆልፈን አዲስ ሌየር እንፈጥራለን። የሌሩንም ስም ቢርድ እንለዋለን። ከዛ ፔንቱላችንን ነክተን ጺም እንሰራለታለን። ስትጨርሱ ሌየሩን ትቆልፉትና ፌስ የሚለው ሌየር ነክታችሁ ከዛ አዲስ ሌየር ትከፍታላችሁ። እንደምታዩት አዲስ የፈጠራችሁት ሌየር ከቤስፌስ በላይ ሆኗል። የሌየሩንም ስም ወደ ሄር እንለውጠዋለን። ፀጉሩ የሚገኘው ከጀርባ ስለሆነ የፀጉሩን ሌየር ከሁሉም ሌየሮች በታች ማድረግ ይኖርባችኋል። ከዛም በፔንቱ አፍሮ ፀጉር እንሰራለን ስንጨርስ ሌሩን ቆልፈውና ከዛ አዲስ ሌር ከፍተን ከሁሉም ሌሮች በታች እናደርገውና ስሙንም ኔክ ብለን በፔንቱል አንገት እንሰራለን። በመጨረሻም አዲስ ሌየር እንፈጥርና ሌየሩን ከሁሉም ሌየሮች በታች አድርገን ስሙንም ኢር እንለዋለን። በኢር ሌየር ውስጥም ጆሮ እንሰራለን። ጆሮውን ነክተን እዚህ ጋር መተን ነጥቡን ነካና ድሮ ኢንሳይድ የሚለውን እነካለን። ከዛ ጆሮ ውስጥ ጎድጓዳውን ክፍል እንሰራለን። ቀለሙንም ከኖርማል ቆዳ ትንሽ ጠቆር እናደርገዋለን። በዚህ መልክ ጆሮውን ከሰራችሁ በኋላ ጆሮን ኮፒን እናደርገውና ላያው ላይ ራይት ክሊክ ነክተን ትራንስፎርም የሚለውን መርጠን ሪፍሌክት የሚለውን ነክተን እንገለብጣለን። በዚህ መልክ ሌየር በመጠቀም የሰው መልክ መስራት ችለናል ማለት ነው። አሁን የሰራነውን መልክ ሲምፕል ያደረግነበት ምክንያት ሌየር አጠቃቀም በደንብ እንታውቁ ነው እንጂ ለወደፊት በጣም ውብ የሆነ የሰው መልክ አሰራር የማሳያችሁ ይሆናል። በቀጣይ ክፍል አዶቤ ኢሉስትሬተር በመጠቀም ሎጎ እንዴት መስራት እንደምትችሉ የማሳያችሁ ይሆናል። ደህና ሁኑ።